ይህንን መልእክት የምትሰሙ አንደኛ ደረጃ ሼር አድርጉ፣ የዩቲዩብ ቻናላችን ላይክ አድርጉ፣ ሊንኩን ላልሰሙት አሰሙ። ቤት ውስጥ አምስት ስድስት ሰው ካለ ሲስልክ አውጣ፣ ስልክሽን አውጪ ብላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዶክተር መምህር ዘበነ ለማ እንደገና ውሸት ቀጥሏል። ዩቲዩብ ውስጥ ግቡና እዩ። ዋህዶ 77 ሚል ተከታታይ የዘበነ ትምህርት ማለት አንድ ዘበነ ለቀቀ ማለት ህዝቡ የተያዘብን በዚህ ሰው ነው ይገርማል ዶክተር ዘበነ በዚህ በተጠየቁት ጥያቄ ላይ የመለሱት ሀይ ዶክተር ዘበነ ታሳዝናለህ በጣም እህ ዶክተር ዘበነን ይሄ አራተኛ መልክት መሰለኝ ከነዚህ ወጣቶች ጀርባ እኛም ቆመን እንጮኻለን ነገር ግን ይህ ሰውዬ ለምድራችን እርግማን የሆነ መምህር ሳጥናኤል ማለት ትርጉሙ ተቃራኒ ተጻራሪ ከሳሽ ወቃሽ የሚል ትርጉም አለው ሰይጣንና ሚካኤል አይስማሙም። እናንተ ታዲያ ከማጋ ነው የምትስማሙት? ሰይጣንና ገብርኤል አይስማሙም። እናንተ ከገብርኤል ካልተስማማችሁ ከማኑ ከማን ነው የምትስማሙት? ሰይጣንና ድንግል ማርያም አይስማሙም? እናንተ ከድንግል ማርያም ካልተስማማችሁ ከማጋ ነው የምትስማሙት? ሰይጣንና ቅዱሳን ጻድቃን አይስማሙም። ከማጋ ነው የምትስማሙት? ጾማ ጾሙን ዲያብሎስ አይጾምም። ጸሎት የላችሁም፣ ዲያብሎስ ጸሎት የለውም። ምጽዋት አሰጡም አያድንም ትላላችሁ፣ ዲያብሎስ ምጽዋት አይሰጥም። ስግደት የላችሁም፣ ማስግደ አሰግዱም፣ ስለ ስግደት ታወራላችሁ፣ ዲያብሎስ አይሰግድም። ድንግል ማርያምን ትጠላላችሁ፣ ዲያብሎስ ድንግል ማርያምን ይጠላል። ቅዱስ ሚካኤልን ትሰድባላችሁ፣ ዲያብሎስ ቅዱስ ሚካኤልን ይነቅፋል። ቅዱስ ገብርኤልን አትወዱም፣ ዲያብሎስ ቅዱስ ገብርኤልን አይወድም። በዚህ ሁሉ መስፈርት እንዳላችሁ ጾም አታውቁም አላውቃችሁም። ስግደት አታውቁም አላውቃችሁም። ምጽዋት አታውቁም አላውቃችሁም። ኦርቶዶክስ ሆነህ ይህንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። ይህን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ። የኛ ፕሮቴስታንቶች እኮ እንዴት አይነት ጎበዞች እንደሆኑ፣ የፈረንጆቹ እኮ መጽሐፍ ማንበብ ነው መጽሐፍ መመልከት ነው። የእኛ እኮ ኦርቶዶክስን በለው እኮ ነው። የኛ እኮ ጀግኖች ናቸው። ኦርቶዶክስ የምትባሉ ቤተክርስቲያን ማጥፋት እኮ ነው ዘመቻቸው። ኢትዮጵያ ውስጥም አሉ በነገራችን ላይ፣ ጥሩ ጥሩ የፕሮቴስታንት እምነት ተከታዮች ያልተማሩት። ግን እነዚህ በተለይ በተሐድሶ እንቅስቃሴ ውስጥ ያሉት በተሐድሶ መንፈስ ውስጥ ያሉት ፍጹም ዘንዶ ሲሰራባቸው ነው የምታዩት። ሲናገሩ ራሱ ታዋቸዋላችሁ፣ ሲበሳጩ ታዋቸዋላችሁ፣ ሲናደዱ ታዋቸዋ ሲንቀለቀል መንፈሱ ራሱ ይታያል እኮ እነሱ ላይ ድንግል ማርያም እኮ ሌላ ልጆች አላት ከኢየሱስ በስተቀር ብሎ እሚያወራልህ እኮ በጣም ብዙ ያልታደለ እኮ አንደበት አለ፣ የረከሰ ምላስ። የሚገርማችሁ ስለነ ማርቲን ሉተር ነግሬያቸዋለሁ። ፐርፔቹዋል ቨርጂኒቲ ፐርፔቹዋል ቨርጂኒቲ ማለት ማለት ነው፣ ዘለዓለማዊ ድንግልና። አምላክን ከመውለዷ በፊት ድንግል ነች፣ በጸነሰች ጊዜ ድንግል ነች፣ ከወለደች በኋላ ድንግል ነች። እመብርሃን ቅድስተ ቅዱሳን ድንግል ማርያም ድንግል ናት የሚለውን ቨርጂን ማደር ኦፍ ጂሰስ አለና ዶክተር ቲሞቲ ጆርጅ ጻፈው፣ ድንግልናት ይህን ደግሞ ማርቲን ሉተርም ብሏል፣ ሌሎችም ብለዋል። ስለዚህ አሁን አንዳንድ ፕሮቴስታንት ሰሙ፣ ድንግል ማርያም ልጅ አላት፣ እንደዚህ ልጅ አላት። አንዳንድ ሰዎች አሉ እኔ ማርቲን ሉተር አይመለከተኝም። ታዳማ ሊመለከት ነው እንዴ? እምነቱን የመሰረተልህንም ደግሞ እሱንም አትወደውም እንዴ? እሱንም አትመለከተውም እንዴ? አያችሁ ምን ያህል ደግሞ ከማንበብ እንደራቁ፣ ከማንበብ እንዴት ረጅም መንገድ እንደተለያዩ ታያላችሁ። የሚገርማችሁ እኮ ድንግል ማርያም ስዕሏን እኮ የማይፈልጉ ሁሉ አሁን እኮ በየፓስተሩ ግድግዳ ላይ እኮ ድንግል ማርያም ተሰቅላለች፣ እኮ ተሰላለች። ይገርማችሁ ስዕል እያደረጋችሁ ምናምን ይሉ ጭራሽ። በስታቱ እኔ እዚያ ያለሁበት አካባቢ ቨርጂኒያ ውስጥ አንድ ትልቅ ኮሌጅ አለ፣ ሴሚናሪ ኮሌጅ፣ ትልቅ ኮሌጅ ነው። እመቤታችን ድንግል ማርያምን በቅርጽ አድርገው ላይብረሪው ውስጥ አስቀምጠዋል። እንደዚህ የሆነ ነው ያለው፣ ቨርጂን ማደር ኦፍ ጂሰስ። ኦርቶዶክስ የነበረ ሰው ጴንጤ ቢሆን ቀበሌ 04 ይኖር የነበረ ቀበሌ 01 እንደመጣ ነው ቆጥሮ ወንድማችን ካለውም በላይ ኦርቶዶክስና ፕሮቴስታንት ወንድማማቾች ናቸው፣ በዜግነትና በሰውነት ማለት ነው። ብዙዎች ይመስላቸዋል የፕሮቴስታንትና የኦርቶዶክስ ልዩነት የእመቤታችን ምልጃና የቅዱሳን ክብር። ቅዱስ ቃሉ ግን እንዲህ ይለናል። ኤፌሶን 4 5 አንድ ጌታና እንደ ሃይማኖት እንዳለ ይነግረናል። ማርቆስ 13 22 ብዙ አሰተኛ ነቢያትና ብዙ አሰተኛ ክርስቶሶች እንደሚነሱ ብዙዎችንም እንደሚያስቱ ይነግረናል። አሰተኛ ክርስቶስ የሚለው ይሰመርበት። የማቴዎስ ወንጌል ምዕራፍ 7 ቁጥር 22 በኢየሱስ ስም ትንቢት መናገርና ሌሎችንም ታምራቶችን ማድረግ ብቻ ነው። ኢየሱስ ወዳጅ እንደማያስብለን ይነግረናል። በሌላ በኩል ደግሞ ወንድማችን ለዚህ ነው ክርስቶስ ኢየሱስ ከአዳም ዘር ውጪ ተወልዶ ነው እና እናንተን ያዳነ ከድንግል ተወለደ። ይሄ ምንም እንኳን ከድንግል ቢወለድ ሮሜ 1 ከ3 እስከ 4 የዳዊት ዘር መሆኑን ይነግረናል። ማቴዎስ ወንጌል መራፍ 1 ከቁጥር አንድ የዳዊት ልጅ እና የአብርሃም ልጅ እንደሆነ ይናገራል። ዕብራውያን 2:16 እውነተኛው ኢየሱስ የአብርሃምን ዘር እንደያዘ ይናገራል። የሉቃስ ወንጌል መራፍ 1 ቁጥር 34 የእግዚአብሔር ልጅ መሆኑን ይናገራል። የአብርሃም ልጅነቱ የእግዚአብሔር ልጅነቱን የማይጋፋ እያንዳንዱ የምናደርገው ነገር ሁሉ ለሚዲያ ፍጆታ ነው የምናውለው። ሱባኤ ልንይዝ ስንሄድ ፎቶ ተነስተን እንለቀዋለን። እየጸለይን ስዕል ውስጥ ኩርትም ብለን፣ ስዕሉ ስር ፎቶ እንነሳለን፣ እንለቀዋለን። ሚዲያው ካለፈ በኋላ፣ ፎቶ የሚያነሳው ካሜራ ዞር ካለ በኋላ እኛም ዞር እንላለን። ረቂቅ ነገሮቻችን ከውስጣችን ጠፍተው ሀገራችን፣ ቤተክርስቲያናችን የሚያስፈልጋትን ረቂቅ የሆነው እግዚአብሔር ብቻ የሚያየውን ነገር እሱን ከእግዚአብሔር ሰውረናል። ሁላችንም እግዚአብሔርን እያታለልን መኖርን መርጠናል። ምህላዎቻችን፣ ሁሉ ነገሮቻችን በሚዲያ ፊት ብቻ ነው የሚጋለጠው። በቃ መሰማት አለብን። አያችሁ፣ መደመጥ አለብን። ሳስተምር መደመጥ እፈልጋለሁ። ሳስተምር መሰማት እፈልጋለሁ። ስጸልይ መሰማት እፈልጋለሁ። እየቀደስኩ መሰማት እፈልጋለሁ። ቤተ ክርስቲያን ውስጥ ሆኜ ሰልፊ ተነስቼ ፎቶዬን ማነሳት ማሳየት እፈልጋለሁ። ቤተ ክርስቲያን ውስጥ እንደሆንኩ ዓለም እንዲያውቅልኝ እፈልጋለሁ። ከእግዚአብሔር ጋር በስውር መገናኘቱን እሱን ትቸዋል፣ ያን ገመድ በጥሸዋል። በዚህ ምክንያትስ ርኅራሄ ከሰውነታችን ጠፍቷል። ስለዚህ ምንፈልገው መረጃ ያለውና በፎቶ በመረጃ መቅረት የሚችል ነገር ነው ምንፈልገው። ያ ከኛ ጠፍቷል። ለክፎች አናዝንም፣ አንተዛዘንም እና በጣም የሚገርመው ሁላችሁ ኃጢአተኛ የሚባል ሰው እዚህ መጥቶ ቢቆም ምናልባትም ድንጋይ አንስተን ላዩ ላይ ምንጭንበት እኛ ነው። ቡና ቤት በቡና ቤት የምትተዳደር የምትባል ሴት እዚህ ብትመጣ ምናባቷ ልትሰራ ነው የምትመጣው ብለን ቀድመን የምንፈርድባት እኛ ነው። የስድብ ድንጋይ የስድብ ናዳ የምናወርድባት እኛ ነው። ጫት የሚቅመው ሰው ጉንጩሎ ጥሮ እዚህ ቢመጣ እንኳን መጣ አሁን ጫቱን እንዴት እናስተወው አይደለም የምንለው በድንጋይ አንስተን መፈጥፈጥ ነው የምንፈልገው። ምናባቱ ቤተክርስቲያኑ ሊያረግ ስለምን መጣ ነው የምንለው። ብዙ የፈረድንባቸው ብዙ የከሰስናቸው ብዙ ከቤተ ክርስቲያን ያባረርናቸው ብዙ ከጉባኤ እንዲቀሩ ያደረግናቸው በጣም ብዙዎች አሉ። ወደ ገዳማት እንደሄዱ ያሳቀቅናቸው ያሸማቀቅናቸው በጣም ብዙዎች አሉ። ትችት ብቻ ይሆን የሚምሩ ብፁዓን ናቸው። እግዚአብሔር እንደሚምር አይደለም እኛ እየማርን ያለ ነው። አሳዛኝ ነው። እግዚአብሔር እንዲህ ይላል። ጌታ ያስተማረው ተም ለዘመጻሃቤ ይይሰድዶ ወያወጾ አፋ ወደ እኔ የመጣውን በፍጹም አላባረረውም በፍጹም ወደ ውጭ አላወጣውም። ወደ እኔ የመጣውን ነው የሚሉ ኃጢአተኛ አላለም ጻድቅ አላለም። ወደ እኔ የሚመጣውን ነው የሚሉ በሰማይ ወረብ የሚወረበው በሰማይ የሚሸበሸበው በሰማይ ደስታ የሚደረገው በአንድ ኃጢአተኛ መመለስ ነው። ንስሐ ከማያስፈልጋቸው ከዘጠና ዘጠኝ ጻድቃን ይልቅ ንስሐ በምትገባ በአንዲት ነፍስ በሰማይ ማህሌት ይቆማን፣ በመላእክት ዘንድ ወረብ ይወረባል፣ ይሸበሸባል፣ ታላቅ ደስታ ይደረጋል። እና ይሄ ነው ብፁዓን መሐርያን የሚለው። ይሄ ነው ለክፎች ጭምር። እኛ ክፎች ስንሆን እርሱ አዝኖልናል። ቅዱስ ጳውሎስ እንደተናገረው ወሶበ እንዘ ጸሩ ንሕነ ተሰሃለነ በሞተ ወልዱ እኛ ጠላቶቹ ስንሆን በልጁ ሞት ይቅራል ራራልን ተብሎ እንደተጻፈ ሁላችን ተትቶልን ነው እዚህ መቆም፣ እዚህ መቀመጥ ይቻላል። መተርጉማ መተርጉማኑ ይቀጥሉና እስመ ምህረት እሰ ወሳይል ይእቲ ቀዳሜ ትሩፋት ዘትትረከብ ውስተ ነፍስ ይላሉ። ምህረትና ይቅርታ ርኅራህ የሚባለው የሚምሩ ብፁዓን ናቸው። መማር የሚችል ልብ ያላቸው፣ ምህረት ያላቸው፣ ይሄ የነፍስ ልግስና ያላቸው ሰዎች ምህረትና ሳይል ነፍሳቸው ውስጥ ያለ ነው። ይቅርታ ይቅርታ የምትባለዋ ነፍስ ውስጥ የምትገኝ ናት ነው። እኛ ነፍስ ውስጥ ምንድን ነው የሚገኘው ነው ይኸውላችሁ ገንዘብ ስትሰጡ ከኪሳችሁ ትሰጣላችሁ። ስትራሩ ግን ከነፍሳችሁ ትሰጣላችሁ። ገንዘብ ስትሰጡ ከኪሳችሁ ትሰጣላችሁ። ምግብ ስትሰጡ ከኩሽናችሁ፣ ከመሶባችሁ ትሰጣላችሁ። ስታዝኑ ግን ከነፍሳችሁ ትሰጣላችሁ። ኢነርጂ ይከፈላል፣ ከሰውነታችን ኃይል ይከፈላል። እንደዛ ነው። ይኸውላችሁ እማትረሱት ፊት ገጥሟችሁ፣ አቅም በችግር ምክንያት መርዳት እማትችሉ ሁናችሁ ሳትረዱት የቀራችሁ ገንዘብ የለመኗችሁ ፊታችሁ አይምራችሁ ውስጥ ተስሏቸው የቀረ ተስሎባቸው የቀረ እንዲህ ባደርግለት ብላችሁ አዝናችሁ፣ እስካሁን ድረስ እስከ እለተ ሞት ድረስ የፊታቸው መጎሳቆል፣ በእናንተ ፊት መዋረዳቸው አልረሳችሁ ብሎ የኖሩ ሰዎች የሉም አያችሁ። ያንን ነገር ስትመለከቱ ሰውነታችሁ ይቀያየራል። ሳታውቁት ሰውነታችሁ ይቀየራል። አንዳንድ ጊዜ እንባችሁም ሊፈስ ይችላል።